ከሆስፒታል ላይ ቁጭ ብለው በረንዳ ላይ አይን አይን ያያሉ ማለት ነው። ጌራ ናሆሜ ጽናቴ በጣም ጭንቀት ላይ ናቸው፣ እንዲሁም ሰንዬ በጣም ተጨናንቀዋል ማለት ነው። ለምን እንደዚያ ሆነ? ለምን ተጨናነቁ? ከባድ ነው የኔ ውድ፣ በጣም ታማለች ጽናትዬ። በጣም ተንበርክካ እያለቀሰች ነው ማለት ነው ፂ? በጣም ተጨንቃለይ። ይህኔ መጨናነቅ ምንም አደል፣ ብቻ እሷ ደህና ትሆንልኝ እንጂ ትለዋለ። ኪራየን ማለት ነው እንደዚህ ስትጨናነቂ ጥሩ አይደለም ይላታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው ውድ የሶፊ ቤተሰቦች አህለን ወሳህለን የመርሃባ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ይህን ቪዲዮ የምትከታተሉ በሙሉ በዓለም ዳርቻ ያላችሁ ውድ የሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ አድርጉኝ። ውድ ቤተሰቦችን የደወል ምልክቷን በመጫን ቤተሰብ አድርጉኝ እላችኋለሁ። ሁላችሁንም በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ውድ የሀገሬ ልጆች በያለንበት አላህ ሰላም ያድርገን። ራሳችንን እንጠብቅ፣ እንረዳዳ፣ እንተጋገዝ፣ ራሳችንን እናሳድግ፣ ራሳችንን በራሳችን እንጽናና ማለት ነው። ወዶቼ አገራችንን ሰላም አለ ያድርግልን፣ አገራችን ሰላም ትሆንልን በዱዓ እንረሳሳ። ናሆሜ ምሩዬ ስለታመመችበት ናሆሜ በጣም ተጨናንቋል። በጣም ሀሳብ ላይ ነው በጣም ጭንቀት ላይ ነው ማለት ነው። ጉድ ቤተሰቦች ቪዲዮ እንዲያያችሁት ምሩዬ በጣም ታማለች። ምሩዬ ስታማ ታማ ናሆሜ በጣም ተጨንቋል ማለት ነው። ፂ በጣም እየተጨናነቀች ነው። በጣም በጣም በጣም ተጨናንቃለች። ከዚያ ምሩዬ ሆስፒታል ገብታ ጽዬ በጣም አለቀሰች ማለት ነው። በጣም አለቀሰች። በጣም ደንግጫለሁ እኮ ኪራዬ ትለዋለች። አብሽሪ፣ አይዞሽ፣ እንደዚህ ተጨናንቃ ስታይን እኮ እሷ በጣም ትጨነቃለች ይላታል ማለት ነው ኪራዬ። ከዛ ጽዬ የኔ ጽዬ፣ የኔ መጨናነቅ ምንም አይደለም፣ ብቻ እሷ ደህና ትሆንልኝ ብላ ታለቅሳለች። ጽናትዬ እኔ የኔ ውድ ሩህሩህ አዛኝነሽ ለኬ እንዲህ በጣም ተጨነቀች ማለት ነው። ከዛ ዶክተሯ መጣች ዶክተሯ መጣች እና ከመሀላችሁ አንድ ሰው ላወራ ፈልጋለሁ፣ ትላለች። አንደኛቸው ይገባሉ። ኪራ እና ጽናት በጣም ተደናገጡ፣ ምን ሊሉ ነው ብለው ማለት ነው። ከዛ ጽናትዬ ሰንዬ ሰን ሄዱ በተኛችበት አልጋ ክፍል። ከዛ ምሩዬ ምን ብትል ጥሩ ነው እናቴን እና ናሆሜን አደራ ትላቸዋለች። እዛ ስንዬ ምሩዬ፣ ለምን እንደዝት ያለሽ ደህና እኮ ነሽ? ትላታለች። ጽዬም አንቺ እኮ ጠንካራ ነሽ፣ በጣም ጎበዝ ነሽ ትላታለች። አይደለሁም ጽዬ፣ እኔ ጠንካራ አይደለሁም ትላታለች ምሩዬ። ናሆሜን ላላዘልቀው ልቡን ሰበርኩት ትላለች። እሷ ተይዛ ለእሱ ታስባለች ማለት ነው፣ ፍቅር እንደዚህ ያሳየናል። የፍቅር ነገር ይው በህመም ላይም ሆነው በጣም እንትን ይላል ማለት ነው፣ ያሳስባል ውድ ቤተሰቦች። ናሆሜ በጣም አስቧል፣ ተክሷል፣ ተጨናንቋል እና ውድ ቤተሰቦች በያላችሁበት ቪዲዮ እንዴት ተከታተላችሁት? በሙሉ ምሩ እንደዚህ የሆነችው ጭሶ አፍና አፍኗት ነው ብላለች ይላል። ናሆሜ ትናንትናው ጭስ እስካሁን ድረስ ይላታል ይላል። ከዚያ ናሆሜ ቅዱስን ዘሎ እንቀረገዋል። ትሰማኛለህ፣ ትሰማኛለህ፣ ምሩ አንድ ነገር ትሆንና አለክህም ይለዋል ማለት ነው ቅዱሱን ከዛ ኪራ ተናደደ፣ ኪራ ተናደደ፣ ተቃጠለ። ትሰማኛለህ ትሰማኛለህ ይለዋል። ቅዱስ ተንበረከከ። በዛ ላይ በጣም አስጨናቂ ጊዜ ሆነባቸው። ምሩዬ ተጨናንቃለች። ልቤ ተጨነቀ፣ ልቤ ተጨነቀ። እናቴን እና ምሩዬን እናቴንና ናሆሜን አደራ ትላለች ማለት ነው። ቅዱስ በጣም ተገዘ ማለት ነው። በአንተ ምክንያት አንድ ምስኪን ሴት ሕይወቷን አታነበር እያለ ራሱን ያዋራል ማለት ነው። ቅዱስ ው ከባድ ነው። ውድ ቤተሰቦቼ ቪዲዮውን እንዳያችሁት እንዴት ተከታተላችሁት? ምሩዬ በጣም አሳሳቢ እና አሳዛኝ ሰዓት ላይ ነው ያለችው ማለት ነው ከዚያ ላይ በጣም ክበድ ይላል ህመሟ፣ እኔ ነኝ የማውቀው ውስጤን እያለች ነው ማለት ነው። እንግዲህ የቀጣይ ምን እንደሚሆን እምን ላይ እንዳለች የምናይ ይሆናል። ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ላይክ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች በቀጣይ ቀጣዩን ክፍል ይዘን እስከምንገናኝ ድረስ በሱ እንለያይ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ጽናት ክፍል ምሩዬ በጥናታማ ሆስፒታል ገባች። ምሩዬ በጥናታማ ሆስፒታል ገብታለች። ምሩዬ በጣም አሳዛኝ ሆናለች ማለት ነው። የኔ ወደት በጣም አሟት ሆስፒታል ላይ በጭንቅ ላይ ናቸው እና ምሩዬ በጣም ተጨናንቃለች። ለናሆሜ ያላት ሀሳብ በጣም ለየት ያለ ነው ማለት ነው። ለራሷ ማሰቡ አንትታ ለናሆሜ እያሰበችለት ነው። ናሆሜና እናቴ በጣም አሳዘኑኝ አለች። ከዚም በጣም አስጨናቂና አሳሳቢ ላይ ነው ያለችው ምሩዬ። ጽናቴም በጣም ተጨነቀች ተጠበበች። ወይ ጽናትዬ የኔ ወድ ሰንዬ በጣም ተጨናነቆ በምሩዬ የተነሳ በጣም ተጨናንቀዋል ማለት ነው። ምሩዬም ስትል እና ሆሜን እና እናቴን አደራ ስትል ለጽናቴ እና ለሰኒ ትነግራቸዋለች ማለት ነው። ምሩዬ አንቺ እኮ ጠንካራ ሴት ነሽ ትላታለች ጽናት። ሰኒዬ ባክሽን ምሩዬ ራስሽን አታጨናንቂ፣ ራስሽን አረጋጊ ይሏታል ማለት ነው። ምሩዬ ናሆሜን ላላዛልቀው፣ ላላዋጣው ባዶ ተስፋ ሰጠሁት ትላለች ማለት ነው። ምሩዬ በጣም ታማ ሆስፒታል መገብታለች። ቃላችሁን ጠብቁ፣ ቃላችሁን አደራ ትላለች ማለት ነው። ምሩዬ በጣም የሚያሳስብ እና የሚያስተግስ ነው። ምሩ በጣም ታመባታለይ ማለት ነው። ናሆሜም በጣም ልቡ ተሰቅሎ የሚገባበት የሚወጣበት አቅቶታል ማለት ነው እና በጣም ተጨናንቃለች ። ምሩዬ ከባድ በሽታ ላይ ነው ያለችው ማለት ነው እና ፅናትዬ በጣም ፅናትዬ በጣም ተጨንቃ እያለቀሰች ነው። ኪራ በጣም ተጨናንቋል። ሁሉም ተጨናንቀዋል። በጣም ያሉበት አደጋ ላይ ነው ማለት ነው። ምሩዬ በጣም ስለታመመች በጣም ተጨናንቀዋል። ስበቡም የታመመችበት ጭስ ቤት ውስጥ አጭሰው ነበር ቅዱስ ጭስ አጭሶ ነበር፣ እና ያ ጭስ ነው ያፈናት። ያ ጭስ በጣም አፍኗታል ብላ ዶክተሯ ተጣርታ አንደኛቸውን ማናገረ እፈልጋለሁ ብላ አንደኛቸውን ወስዳ ስታናግራቸው ያው ጭስ እንዳፈናት ተናግራለች ማለት ነው። ሙሉ የሆነ ፈሳሽ ማግኘት አለባት ስትል ዶክተሯ ተናገረች። ናሆሜም ታዲያ ምን ችግር አለ እኔ ሰጣት አለሁ ሲል በደስታና በእንትን ተናገረ። ግን የደም አይነታቸው አንድ አልሆነም ማለት ነው። ትልቁ ደግሞ አስደንጋጭ ሆነባቸው። ኪራየም እኔም ሰጣት ነበረ ግን አንድ አይደለም ደማችን ይህ ነው ሲል ተናገሩ ማለት ነው። በጣም ተጨናንቀዋል። በጣም አስበዋል። ምን ማድረግ እንዳለባቸው ራሱ ተጨናንቀዋል ማለት ነው።